ሶመር ቱርካን በጣም ናፍቀው ነበረ። ከእሷ ጋር ጥሩ ጊዜ ብቻ ማሳለፍ ነው የሚፈልገው ከእሷ ጋር እንዲሁም ከሴት ልጆቹ ጋር ከዴፍኒና ከኪራዝ ጋር። ነገር ግን ቱርካን በሆዷ የያዘችውን ይዛ ነበረ። አጠገቡ የነበረችው ቱርካን ባለቀ ሰዓት እያንዳንዱ ነገር እውነቱ ሲወጣባት እንዴት አድርጋ እውነቱን ልትሸሽገው እንደምትችሉ ግራ ገብቶት ነበረ። ሁሉም ሰው በየፊ ነው የያዘው፣ የደበቀው መጥፎ አመሉ፣ ሚስጥሩ ተያይዘው እየወጣበት ነው። ሙስጠፋም ቢሆን ከዳሪያ ጋር ተነካክሷል። ሙስጠፋ ከካርታር ጋር ሲሰራ እንደነበረ ወዛር አውቆበት ከቤት አባሮታል ተገኝተዋል ሙስጣፋዬ ብቻ አልበቃውም ማታ ላይ ትንሽ ጠጥቶ ሞቅ ብሎት ወደ ካርታል ቢሮ ገብቶ ካዝናውን በመስበር በመጨረሻም ደብዳቤውን ወስዶ እንዲሁም በጣም ብዙ ገንዘብ ነበረ ከካርታል ካዝና ዘርፎ እየጠፋው ዳርያን ብዙ ለማሳመን ሞከረ እሷ ግን ብሩ የእሱ እንዳልሆነ ታውቃለች ስለዚህ ልታምነው አልቻለች ቀን መጥቶ እንዳይወራ ነው የምትፈልገው አሁን ሶመር ሴት ልጆቹን እና ቱርካን ይዞ ወደ ቤት እየተመለሰ ነው ያለው መኪናውን በስሜት ሆኖ እየነዳው ነበረ አባዬ ለምንድን ነው እዚህ የተመለስነው ምንም እየገባኝ አይደለም ትላለች ዴፍኒን ከኪራዛ አጠገብ ናት ቱርካን እያለቀሰች ነው በአንድ በኩል በስሜት ሆኖ መኪናውን እያሽከረከረ ሶመር ባክ መኪና ይገለበጣል ተረጋጋ እያለች ቱርካን ትጠይቀዋለች እሱ መኪና መንዳቱን እንደቀጠለ ነው በጠዋት የካርታል ቢሮ በፖሊሶች ተከቧል በፖሊሶች ታዝጅበዋል ፖሊሶች የአሻራ ምርመራ ሁሉ እያደረጉ ናቸው ካዝናው ላይ ያለውን አሻራ ጠረጴዛው ላይ ያለውን እንዲሁም ካዝናው የተሰበረበትን ብረት የሚመስል አነስ ያለ መቀስ የሚመስል ነገር ቼክ ሁሉ እያረጉ ናቸው ካርታል ገብቼ የሆነ ነገር ነበር መውሰድ እችላለሁ ወያለ ነበረ ፖሊሶቹ እምቢ እያሉት ናቸው ምክንያቱም ምን እንደተወሰደና ምን እንዳልተወሰደ ሙሉ ለሙሉ መጣራት አለበት ገንዘቡን ጠረግተ አድርጎ ተወስደዋል። በጣም ብዙ ገንዘብ ነው አቶ ካርታል፣ ብዙ ገንዘብ ነው የተዘረፍከው፣ ይህን ነገር ረጋ ብለን ማጣረት አለብን ይልዋል ፖሊሱ። ቪጋን ቆም ብላ ትመለከታለች። ሶመር መኪናውን ማሽከርከሩ እንደቀጠለ ነው። ይህን ጊዜ ካርታል ለቱርካ ሊደውልላል ነው ደብዳቤው ከእሱ እጅ መውጣቱ ሊነግራት ነገር ግን እሷ ስልክ ማንሳቱ ከበዳት። ከዛ ሶመር አረቆ አንድ ጊዜ ተረጋጋ እያለች ነበረ። ሙስጠፋ ገንዘቡን እንደዘረፈና ከካርታል እንደወሰደ የሚያሳይ ብዙ ማስረጃ እየወጣ ነው ያለው ለምሳሌ የቪዲዮ ምስል። ይህን ተመልክተው አሁን ዋና ጉዳይ ሙስጠፋ የት ነው የሚለው ነው። ፖሊሶቹ ሙስጠፋን እናፈላለጓል። ጓልን አታስብ ብሎት ዞሩ ሲሉ ቪጋን ካርታል የምልታረግ ነው ስትለው ነበረ። ደብዳቤው ደብዳቤው መገኘት አለበት። ባላገኘ እንኳን ቱርካንን ለማግኘት ሞክሪ እባክሽ፣ እባክሽ አግኛት። እኔ ስደውላት አታነሳም ይላታል። እሷ እንኳ የለምነ መጠብቃት ቆይ፣ አንተ እንደዚህ የምትንከባከባት ነ እየገባኝ አለም ትላች ቪጋን። እንደዛረም ጥያቄ መጠየቅሽን አቁሚ ብሏት ዞር ይላል። ግራ እያጋባን ነው። ሶመር በሌላ በኩል ሴት ልጆቹን ይዞ ቤት መጣ። ወዲያው ከመኪና ውስጥ እንደወጣ ኪራዘን እንዲሁም ዴፍኒን ከመኪና ውስጥ ከወጣ በኋላ ወዲያው በሩ ነበር የዘጋባት ቱርካን ላይ ከመኪና እንዳትወርድ ከመኪና እንድትወርድ አልፈለገም። ሴት ልጆ ልጆቹን ይዞ ብቻ ወደ ውስጥ ገባ። ወደ ውስጥ እየገባ በኋላ እንመጣለን እሺ ከቱርካን ጋር መሆን ስላለብኝ ነው ሲል ነበረ። አባዬ ለምንድን ነው ያመጣ? ብላ ኪራስ ጠይቃለች። ሩቻልን ብትሆን እንዴ ሶመር ቱርካን የታለች? ብላ ጠየቀችው። እማዬ ልጆቹ ከአንቺ ጋር በቃ ብሎ እየወጣ ነበረ። እንዴ ሶመር ቆይ አንድ ጊዜ ብላ ሩቻል ትከተሏለች። ሶመር መኪና ውስጥ ገባ። እንዴ ሶመር ምን እየሆነ ነው ያለው ብላ ስትወጣ ቱርካንን መኪና ውስጥ አየቻት፣ ደነገጠች። ቤልትሽን በደንብ አጥብቂ እያላን ነበር ሶመር። ቱርካን ቤልቷን እያጠበቀች ነው። ከዛ በኋላ ሄዱ። ፈጣሪው ደግሞ ምን እየተካሄደ ነው ያለው? እች ልጅ በቃ ልታሳብደው ነው መሰለኝ እያለች ነው። ድንገት ዞር ስትል ፖሊሶች እያመጡ ናቸው። ፖሊሶች በአምቡላንስ መጡ። አንደኛው ከመኪና ወረደና ሙስጠፋ ዚኖዋ የሚኖረው ብሎ ጠየቃት። አዎ፣ ዚኖ የሚኖረው የባለቤቴ ልጅ ነው ብላ ተናገረች። እንፈልጓልን። እቤት አይደለም እንዲህ ያለው አሏት። እቤት እንደሌለ ትናገራለች። ሶመራውንም ስሜታዊ ነው። ቱርካን ልታናግረው ብዙ ጊዜ ሞከረች፣ ደጋግማ ደጋግማ ሞከረች። አልተሳካላትም። ከዚህ በኋላ ጆሮንም ሁሉ የሚሰጣት አይመስልም። በአንድ በኩል ደግሞ ፖሊሶች ሙስጠፋን ፈልገው ወደ ዳሪያ ጋር መጡ። ዳሪያን ለጥያቄ እንፈልግሻለን ብለው ሊወስዷት ነው። ሚስቱ ናት። ብዙ ገንዘብ ስለዘረፈ ምናልባት እሷን ካገኛት በሚል ጥርጣሬ ለጥያቄ ሊወስዷት። ከዛ ሳድቅ መጣና በድንገት ኧረ ኧረ ልጇ ከላይ እያያችሁ ነው፣ ተረጋጉ። እሷ የትም አትሄድም፣ እኔ ይዣ ትመጣለሁ እያለ በግድ አሳመናቸው። ከዛ እነሱም እሺ ብለውት መኪና ውስጥ ገቡ። ሄዶ ሳድቅ እሷን ፖሊስ ጣቢያ እየወሰደ ነበረም ኦዛርም ሰውን ስለ ሙስጠፋ ሰምተዋል። ከዛ በኋላ ሩቻል አሁን ሲነግራት እኔ አላምንም እኔ አላምንም የምርሱ እንደዚህ ያረጋል? እንዴት እንደዚህ ያረጋል እያለች ትጠይቀዋለች። እንዴ ሩቻል መነካሽ የቪዲዮ ካሜራ ቅጂ ቀጅ ሁላል አርጎታል፣ አርጎታል የሚገርም ነው። አዋርዶናል። እኔ እንጂ እሱም በፍጥነት ማግኘት አለብን። ከዛ ብሩ ለካርታል ደግመን መመለስ አለብን። የሆነ ነገር መደረግ አለበት ይላታል። እሺ አንተ ተረጋጋ፣ በቃ እኔ ለሶመር ቀስ ብዬ እነግረዋለሁ እያለች ነበር። ሶመር ቱርካን ይዟት ወደ ጫካው መጣ። ሩቻል ና ቱርካን ወደ ተደባደቡበት ቦታ ነበር ያመጣት። ከዛም በኋላ ከመኪናው እንደወረደ ውረጅ ይላታል ሶመር። እባክተው እንደዚህ ያታረቀ እባክትላቸው ወረ ትከራከሪ እያለት በሩን ከፈተና እየጎተታት ይዞ እየወጣ ነበረ። ይዟት እየወጣ አሁንም ይጎተታታል። ሶመር እባክህ፣ እባክህ ምን ሊሆናውን ምን ልታረገኝ ነው እባክህ ታረጋጋ እባክህ ጅን እያሳመምከኝ ነው ትሎለች። ነኝ ነኝ እያለ እጇን እየጎተታት ነው። በድንገት እጇን አስለቀቀች። ከዛው ይል ተረጋጋኔ ማይ እናትህን ኮምብ እያረኩት ነገር አይደለም ስትሎ ነበረ። ዝም ብሎ አያት ሶመር ተው እባክህ እንደዚህ ያታርቅ እንደዚህ ያታርቅ እያለ መንኩራለች። እባክሽ ብሏት እየጎተታት ወደ ዛፉ ጋር መጣ። በይ ነገርኛውን እዚህ ጋር ያለው ሁሉ ነገር ይሆነው፣ እዚህ ጋር ያለው ሁሉ ነገር ይሆነው። በይስኪ ተናገሬ እዚህ ጋር ያለው ሷለት ገያት የሞከርሽው እህ ይሄ ድንጋይ አይደል ጭንቅላቷን የ ል እንደ አሻንጉሊት አሽቀን ጠረሻት የሄድሽው እዚህ አይደል እንዴ ጠረሻት ብትይዩላት ትሞት ነበረ። በይ እስኪ ተናገሪ ምንድን ነው? እያንዳንዱ ነገር አስረጅ እያለ ነበር ሶመር። እኔ ኮ እኔ ኮ እያለችው እዚ ምንድን ነው የሆነው? ባጭሩ የተፈጠረውን ነገር ነው የምነግርኝ። በይ ተመልከች እስኪ ምንድን ነው እዚ የሆነው? እያለ እየጠየቃን ነበረ። ከዛ እሷ ልትናገር በላ፣ ነገር ግን እንደማያምናት ታውቃለች። ከዛ ዝም በላ። ጫፍጫፉን ብቻ በቃ ሁሉም ነገር የሆነው በድንገት ነበረ። እየታገለችኝ ነበረ። ከዛ በኋላ ድንገት ወደቀች። ተናድጄ ነበረ። ተከራከርን፣ ተጨቃጨቅን፣ ስንጓተት ወደቀች። በቃ ሌላ ነገር አይደለም ስትለው ነበር። ኧረ ስትጓተቱ ወደቀች ጭንቅላቷን ድንጌ አይደለ እንዴ? አይደለ ልንገርሽ፣ ምን እንደ ተፈጠረ እንደዚህ አነቅሻት፣ እንደዚህ አንገቷ ላይ ገብተሽ አነቅሻት፣ ልትገያት ልትገያት እዚህ ዛፍ ላይ አስደግፈሽ በይነቅኝ እኔ ነው እነቅኛ እነቅኝ እኔ ነው እያላን ነበረ። ሶመር ተባክ ይቅርብ ትለዋለች። በይነቅኝ እያለ እጇዋን አንገቱ ላይ አጣብቆ እየጠየቃን ነበር። ሶመር እየለመንኩ መባክት ወይ አባክት ወይ ድንገት ነበር የሆነው ነገር ድንገት አደጋ ነበር ትለዋለች። የምን አደጋ፣ ሆን ብለሽ እናቴ ልትገይ ሞክረሽ ነበር እንጂ ምን እያልሽ ነው ያለሽው? ጎሮሯ ላይ የነበረው ምልክት እኮ ይቸዋለሁ እኮ። ቱርካን፣ ሳትደብቅኝ ሁሉንም ነገር ንገሪኝ። ምንም የሚሆን ነገር እኮ የለም፣ ምንም የምንቀይረው ነገር የለም። በይስኪ በይስኪ። ቆይ አንቺ እናቴ ቤቴን ለመግደል ይህን ያል እንዴ? ይህን ያል የመረጥ ጣያት ነበር ማለት ነው። ምንድን ነው ማለት እሷን ጎሮሯን እስከ ታንቂ ድረስ ምንድነው ያነሳሳሽ? እያላን ነበር። ከሷ ራቅ ብሎ ቆመ። እሷ ዛፉን ተደግፋ እያለቀሰች ነበረ። ልትነግረው በመጨረሻም ወስናለች። ካርታልም ቢሆን ፖሊስ ጣቢያ ከመጣ በኋላ ጥያቄ ቀርቦለት ቃሉን ሰጥተዋል። ያው እንግዲህ አቶ ካርታ ላታስብ፣ በቅርብ ቀን ይዘዋለን እያሉ ነበር ኮሚሽነሩ። ከዛ ካርታ ሳድቅ እናገኘው። አቶ ሳድቅ በጣም ይቅርታ እያሉ ነበር። ኧረ ለምን ይቅርታ ጠቀኛለ? እኔም እኮ ቃሌን ልሰጥ ነው የመጣሁት። ልጄም ውስጥ ገብታ ቃሏን እየሰጠች ነው። ሙስጠፋ ትናንትና ማታ መጣ። ከዛ ዛሬያን ምናምን ነገር ሊፈልጓል ነበረ በቡርሳ ውስጥ ብዙ ገንዘብ ነበረ፣ እና በቃ እንደ አዲስ ህይወትን ጀምር ምናምን እያለ እኔ ደግሞ ሂዳልኩት እንደው ያን ገንዘብ ከአንተ እንደዘረፈው በቅ ኖሮ እዛው ትንሽ እንዲጠብቅ አድረጎ ነበር ፖሊስ ጠርቼ ይለዋል። ድንገት ሲቪል እየመጣች ነው እሷ ለጥያቄ ተጠርታለች ውስጥ እየገባች ነው። ካርታል ደግሞ እንዴ ነው ቱርካን ላግኝታታል እንዲ አለው። ቱርካንን ጠዋት አግኝቻ ነበር ከሶመር ጋር ጀርባ ላይ ነበሩ። ትናንትና ሙስጠፋ ሲመጣ ይህን ደብዳቤ ስጥልኝ ብሎ ሰጥቶ ነበረ ከዛ እኔ ሄጄ ለሶመር ሰጠት አለ። ሙስጠፋ አደነገጠ፣ ስሜት የሆነ ተረበሸ፣ ቶሎ እየወጣ ነበር። በር ላይ ኦዛርን አገኘው። ሲያገኘው ሶመሬት ነው ሲለው ነበር። ሶመር ምን ያርገ ከሶመር ጋር ደግሞ ለተጣላ ማር እንዴ ሲለው ነበረ። እንደ ዛር ለማት ኦዛር አልገባም። ሶመርን ላናግረው ነበር የፈለኩት እያሉ ነበረ። የሚገርም ነው። እኔን ለመጉዳት በላይ ከልጄ ጋር ስምነት ፈጠርክ። ልጄም ደካማ ስለሆነ ከአንተ ጋር መስራት ጀመረ አለው። እኔ ምን ታዲያ እኔን ምን ይመለከተኛል? ሁለት ልጆች እንደማይወደደው አቃለው። እኔ ደግሞ የነድል መጠቀም ነበረብኝ አይደል እንዴ? ብሎት ካርታል ዞር አለ። ቱርካን በመጨረሻም ለሶመር የሆነውን ነገር ነገረችው። ሁለቱም ተራርቀው ተቀምጠው ነበረ ያው እንግዲህ ሩቻን ታውቃለህ፣ ምን እንዳረገችኝ። ልጄን ከኔ ነጥቃ ወሰደችብኝ። ከዛም በኋላ በድንገት እዚሁ ተገናኘን እዚሁ ተገናኘን። ከዛ ድንገት እየተጨቃጨቀን ነበረ። ከዛ በቃ አበሳጨችኝ። እንዴት እንደሆነ አላቅም። ከውስጤ ምንያት ንዴት እንደመጣ አላቅም። እሷም ግን ተናዳ ነበረ። እኔ በተለይ ባሰብኝ። ከዛ እንደዛ ካነኳት በኋላ በቃ ወደቀች። ከዛ ያው ሁላ ነገር ተፈጠረ አለችው። ዞር ብሎ እያያን ነበረ። ቱርካን አንቺ በህይወቴ የእኔ ስህተት ነሽ፣ በቃ በህይወቴ ትልቁ አስተት ነሽ። በህይወቴ ካጋጣሚ መጥፎ የምላቸው ነገሮች አንቺ የመጀመሪያ ነሽ እያላን ነው። ስቷት እየሄደ ነበረ። ሶመርቋ አንዴ አንዴ አንዴ እያለችን ነበር። እሱ መኪና ውስጥ ገባ፣ በፍጥነት ትቷት እየሄደ ነው። እሱ አዛው ቁጭ ብላ ማልቀሷን ቀጠለች። ከዛም በኋላ ወዲያው እሱ ስልክ እየተደወለልን ነበረ፣ ስልኩን እያነሳ ነው ያለው። የደውለት ካርታል ነበረ። አንተ ምንፈልግ ምንፈልግ ደግሞ ምልትለኝ ነው ምልትለኝ ነው ሲለው ነበር። ሶመር ቱርካን ታለች ሲለው ነበረ። ቱርካንን ገደልኳት፣ ቱርካንን ገድያታለሁ። እናቴን ለመግደል ሞክራ ነበረ፣ ከዛ እኔ ደግሞ ቀደምኳትና ገደልኳት ሲል ነበረ። ሶመር እባክህ ተረጋጋ፣ ከኔ ጋር መጫወትን አቆም። ቱርካን የትን ያለችው መልስልኝ ሲለው ነበረ። ምንድን ነው እንደዚህ የቸኮልኩ አልገባኝም፣ ምን አጣደፈ ይለዋል ካርታል። ትንሽ ደንገጥ እያለ ነበር አሁን ሶመር። ሙሉ ለሙሉ እንዳወቀ ገብቶታል። ሶመር በተረጋጋ ይሻለም፣ ይለዋል ዋጋ ትከፍልበታለህ፣ ለእያንዳንዱ ነገር የዋጋ እንሰጠሃለሁ ይለዋል። ቱርካን ሆኖም ማልቀሷን እንደቀጠለች ነው፣ እዛው ቦታ ሆና። በሌላ በኩል ሩቻን ሶመር የሆነውን ነገር ካርታል ደውሎ ነግሯታል። አሁን እሱ ከካርታል ጋር ሊጣላ ወደ ቢሮ እየመጣ ከዛም በኋላ ድንገት ሩቻን በርቀት አየችው። ሶመርን እየጠራችው ነበረ፣ ሁሉን ነገር አውቃለሁ እያለችው ነበረ። ሲጀመር ቱርካን ልታረጋት የሞከረችውን ነገር እንዳስታወሰችና እንዳረሳቸው ሁሉን ነገር እንደምታውቃውን ራሱ ካርታል እንደደወለላት ነገረችው። እታረጋገው ሞከረች። ዳርያን ብትሆን ፖሊስ ጣቢያ ናት፣ ቃሏን እየሰጠች ሳድቅ ቆም ብሎ አስር ጊዜ ይመለከታታል። ፖሊሱ ብዙ ጥያቄ ዳርያን እየጠየቃ ነው። ዳርያ በመጨረሻም ጥያቄዋን ጨርሰች። ከዛ ፖሊሱ ያው አንቺ ባለቤቱ ነሽ፣ የልጁ እናት ነሽ እና ምንም ቢፈጠር ምንም አንቺን ለማግኘት ሊሞክር ይችላል። ስለዚህ ያው ምን ማድረግ እንዳለብሽ ታውቂያለሽ እያላን ነበረ። እንዲህ ሲላት ድንገት በስልኳ ቴክስት ገባላት። ቴክስቱ የተላከው ከሙስጠፋ ነበረ፣ በማይታወቅ ስልክ ቁጥር ዳርያ ሙስጠፋ ነኝ፣ ሲመችሽ በዚህ ቁጥር ደውይልኝ፣ ታገኘኛለሽ የሚል ነበረ። ስልኳ ከጇ ወደቀ። ድንገት ሳድቅ የእንዲህ ዳርያ የኔ ልጅ እያላን ነበር ይዞ እየወጡ ነበረ። ድንገት ኦዛር እየመጣ ነው ያለው። አቶ ሳድቅ ምን ተፈጠረ ቆይ እያሉ ነበረ። ተሆንኛን ተሆን ብትሆን ነው የሚሻለን። በቃ ፖሶች መጠየቅ ያለባቸውን ጥያቄ ጠይቀዋል፣ እኛ መልሰናል። ከዚህ በኋላ እኛ ምንም አይመለከተንም እያለ ከዳሪያ ጋር እየወጣ ነበረ። ሴቪ ላይ ቆማ ታክሲ እየጠበቀች ነው በውጭ በኩል። እሷም ጥያቄ ተጠይቃ ጨርሳለች። ድንገት ዳሪያን እያየቻን ነበረ። ስታያት ልትጣላ እየመጣች ነበረ። አንቺ ባለጌ ነሽ፣ ምን የት አስመሳይ ነሽ! እንዴት ባልሽን አሳልፈሽ ትሰጪዋለሽ እያለቻን ነበረ። ሳድቅ ለመገላገል እየሞከረ ነበር። አንቺ ምን ምታወሪ ልጅሽ በራሱ ተታ እንደ ጠዚ ውስጥ የገባው ምንድን ነው እምትየው። ራሷ እንዴ ገንዘቡን ይዘራል ያሸነፈው ስራ ነበር ሲጀመር። አንቺ ሙስጠፋ፣ እንዳንቺ አይነት እናት ኖሮት እንዴት እንዴ ሰው እንዲሆን ጠብቀሽ ነበረ? ትረታለች በጥፊ ልትመታት እጇን ሰነዘረች። ሳድቅ እጇን ይዞ እንዳሞክር ብሎ እየተቆጣ ነበረ። ቱርካን ቀስ እያለች በእግሯ እየተረመደች ነው። ጭር ያለ ቦታ ነው። ከዛ ብቻዋን እየሄደች ድንገት ካርታ ላይ እየመጣ ነበረ። ቱርካን፣ ቱርካን ምንድነው የተፈጠረው ነገር? ንገርኝ እስኪ ስላል ነበረ። ምን ምኑ ለማወቅ ፈለግ? ሁሉን ነገር ታውቅ የለ እንዴ? ደብዳቤውን አንታ ረ ሆን በላለ ለሶመር ሰጠው። እንዴት እንዴት ታደርገኛለህ? እንዴት እንዴት ትክደኛለህ? መጥቼ ደብዳቤውን ሰጠኝ ብዬ ጠይቄ እኮ ነበረ። እንዴት እንዴት ትዋሸኛለህ? ምንድን ምንድን ያረከው? ምንድን ያረከው? ምን አርጥፈቼ ነው ብላ እየጠቀችው ነበረ። ሩቻል አሁንም ሶመርን ወደ ጀልባው ጋር ወሰደችው። እዛ ቆሞ እየወሩ ነበረ። ሩቻል አሁንም ድጋሚ እየነገረችው ነው፣ ሁሉን ነገር እንደምታውቅ እኔ ግን ታውቃለህ አይደለ ዝም ያልኩት ምናልባት አልባት ቱርካንን ይቅር ትላት አለ ብዬ ነው። ማለት እንደገና አብራችሁ ተጣምራችሁ ሳያችሁ፣ ምንም በቃ ከኔ በቀል የበለጠ የእናንተ ፍቅር ይበልጣል ብዬ ነበር ዝም ያልኩት። ተመልከት፣ እኔ ልጅኔ እኮ በህይወት እኮ ያለው አልሞትኩም እኮ ምንም አልሆንኩም እኮ እያለችው እየነገረችው ነበረ። ሶመር አምሯል መቼም ይቅር አልላትም እያለ ነበረ። ካርታልስ ካርታል አግኝተው ነበር አለችው። አግኝቸው ነበር ቅድም ቃሉ ሊሰጥ መጥቶ ነበረ በማለት ተናገረች። ከዛ እሱ ስለ ካርታል በቀል ምናምን ነገር ሲያወራ፣ እሷ ካርታል እኮ ሆኖ ያዳነኝ አለችው። ሶመር ገረመውን ለማመን ከበደው። ታውቃለህ እዛ ቦታ ላይ ቱርካን ትታኝ ሄዳ ነበረ። ካርታል መጥቶ ነው ወደ ሆስፒታል ያደረሰኝ፣ ማለት ሆስፒታል እንድገባ ያደረገኝ እሱ ነበረ አለችው። ገረመው በጣም ካርታል፣ ባለውለታው እንደሆነ አድርጎ እያስበው ነበረ። ቱርካን ቤት መታለች። ካርታል ለቤት አደረሳት። አሁን ፍለፊ ተቆጭ ብሎ እያወራ ነበረ። ምን ላመጣ ነው ከዚህ በኋላ እያለችው ነው። ትንሽ እንድትረጋጋ አብሯት ተቀመጠና ከዛ በኋላ ትቷት እየወጣ ነበረ። በሌላ በኩል ዳሪያ ቤት ውስጥ ናት ከእህቷ ከዶኖሽ ከአባቷ ጋር እንዲሁም ሁሉም ተሰብስባ አንድ ላይ እያወሩ ነበረ ዳሪያ ከእነሱ ጋር አብራ እያወራች እየተጫወተች ድንገታንም ቴክስት እየገባል ላልነበረ ከሙስጠፋ ዳሪያ ምንድነው አደውልኝም እንደ እየጠበኩሽ እኮ ነው የሚል ነበረ ከዛ ተረብሻ ወደ ክፍሉ ሄደችን አደወለችለት ሄለው ሄለው ስማ ምድሮ እኔንም ልጄንም ልታግተን ነው እንዴ ገንዘብ ዘርፈ የጠፋው ምን አስበ ነው ምን አስበ ነው ሲጀምር በዚህ ልታሳምና ይመስሉ ነው እንዴ ብላ ስጮ ነበረ ከዛ እሱ ደግሞ ፍቅር ይበልጣል ቤተሰብ ይበልጣል እኮ ብዬ እኮ ነው ይላል ፍቅር የምን ቤተሰብ ስለምንድን ነው የምታወራው ሲጀምር በአንተ በተዘረፈ ገንዘብ ምን ያል የምኖር ይመስላል እያለች ስትጮ ነበረ። ብዙ ገንዘብ እንኳን ቢዘርፍ ነገር ግን እንደዚህ መዝረክረኩ አናድዳት፣ ስትጮ ነበረ። አንተን የተዋወኩበት ቀን አንተን ያገኘሁበት ቀን የተረገመ ይሆን ብላ ስትጮ ህይወቴን አበላሸው ብላ ዳረ እንዲያብድ ነበረ። ስትጮ የነበረው ድምጿ ታች ድረስ ይሰማ ነበረ። ይህን የሰሙት እነሳድቅ ናቸው። ፈጥነው በወዲያው ወደ መኝታ ክፍሏ ይሄዳሉ። ተረጋጊ እያሏ ሊያረጋጓ ታገሉ። እሱ ግን አባዬ አባዬ፣ እሱ እኮ ባሌ ነው፣ ባሌ እኮ ነው፣ ተመልከት እንዴት ህይወቴን እንዳዘበራረቀው ብላ እያለቀሰች ነበረ። እንደውም ጨራሽ ሳደቅ ያኔ እንደዚ ህይወታቸው ስታመሰቃቅለውና ና በትዕቢት ሙስጠፋን ካላገቦት ብላ ከእነሱ ጋር አለ ስትጋባ የነበረውን ጊዜ አስታውሳ አባቷ ሁሉ የረገማት አርጋ እያሰበች ነበረ። ሶመር ወደ አባቱ ጋር እየመጣ ነው። አባቱ ቢሮ ውስጥ ነበረ ከነሳልቹ ጋር እያወራ። ከዛ እናንተ ውጡ ብሎ ሶመር ውስጥ ገብቶ ተቀመጠ። ከዛ ኦዛር ሶመር የማያውቀውን ነገር ነገረው። ደግሞ እንዴት ሙስጠፋ ከካርታር ጋር ተባብሮ ሲሰራ እንደነበረ ትንሽ ሰንበት በትም እንዳለ ነገረው። ረረረ ሙስጠፋ ሙስጠፋ አምርረዋል። በጭራሽ እንደዚያ ያልጠበቅኩም ነበረ። እኔ እንደ ወንድም ተቀብየው እንደዚህ ያስጠግተነው አብረን እየኖርን እንዴት እንደዚህ አይነት ክህደት ይፈጽምብናል? እረ በጣም ነው የሚያሳፍረው እያለ ነበረ። እንደምንም ብለን ሙስጠፋን ማግኘት አለብን። ካላገኘው ነው ከባድ ነው የሚሆነው ይለዋል። ዳር በሌላ በኩል አባቷን እረግመኛለሁ ብላ እየጠየቀች ነበረ። አባዬን እንግዲህ በሚስጥር ነው የተጋባት። እንደገና የማየን ልብም ሰብረዋለሁ። እማየን አስከፍቻታለሁ። አንተንም አስከፍቻለሁ ምናልባት በዚህ ሳል ላይ ረግመኝ ነበረ። ለዛ ነው እንደዚህ መሆነው አለችው። እንዲህ አሁን ተናድጄ ብሻለሁ ብዙ ተናድጃለሁ፣ ተበሳጨቻለሁ ግን እንዴት አባት ልጁ ሊረግም ይችላል ብሎ እየጠየቃት፣ እንደዚህ ማሰብ እንደሌለባት እየነገራ ነበረ። ሳድቅ ወደ ቱርካን ደወለ። እንዴት ነሽ እያለ ነበር፣ የእሷ ነገር አስጨንቆት። ከዛም በኋላ ትላንትና ማታ ሙስጣፋ መቱን ደብዳቤ እንደሰጠውና ደብዳቤውን ለሰው መር ቅድም ከሰጠው በኋላ ለካርታል የሆነውን ነገር ሲነግረው ካርታል እንደተናደደ ነገራት። እሷ ራሱ ገረማት። ለካ ሙስጠፋ ነበር ደብዳቤውን ሄዶ ያስረከበው ብላ አሁን ሲየባት ደነገጠች። ካርታል በሌላ በኩል ሙስጠፋን እያፈ